ልምጣ በለሊት ልምጣ በለሊት ልምጣ በሌሊት ልገስግስ ማታ ከደጅ ልፍጥና ከዓለም ይልቅ የነገርከኝን አንዳችም ሳይቀር ላድምጽሞና አንድ ቀን እኮ አንድ ቀን አንድ ቀን አንድ ቀን ጠንካራ አገልጋይ የሆናለሁና አንድ ቀን ጌታይ አንድ ቀን አንድ ቀን አባቴ ከመስቀል ላወርድህ እመጣለሁና አንድ ቀን እያልኩኝ ብልህም ስንፍናዬን ታግሰህ ናፍቆት ሲጠና ከበረ ይደርሳል። በዘጋሁት ሽንቁር ባልከፈትኩት ደጅ ከልፈኝ የዘልቀሃል። በመመኘት ናፍቆት አይኖቼን ጨፍኝ መች ልምጣ እያልኩኝ በሰጠህኝ ዕድሜ ወደ አንተ ለመድረስ አንድ ቀን አጣሁኝ። አንድ ቀን እላለሁ አንድ ቀን እላለሁ ስትናፍቀኝ ጌታ ደጅህን ለመርገጥ አንተ ግን ከደጄ እስከ ዛሬ ያለ ሕይወቴን ልትገልጥ አንድ ቀን አንድ ቀን አባቴ አንዳንዴም በድንገት አንዳንዴም በድንገት ሌንግኖስን አርገኝ ለክፋት ሰወጋህ ለምሕረት ዘንብል አንድ ቀን ጌታዬ፣ ያደፈ ዘመኔን በፍቅርህ ተቀበል። በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኝ ልታቅፈኝ ስትቸኩል አንተም ዝም አትልም፣ ቅፍል ይሞቃል ቃልህም ያደምቃል ማጽናናትህ ከሁሉ ይልቃል። ደግሞ እመኛለሁ ደግሞ እመኛለሁ አርገኝ ፈያታዊን ከመቁሰሌ በላይ ዛሬ አስበኝ እንድል በጽናት ልራመድ እያበረታኸኝ በሰጠኸኝ መስቀል ታምር በሚናፍቅ የምኞቴ አጽናፍ አስታውሰኝ ብልህም መምጣት ልታግዝ መምጣት ልታግዝ ከኃጢአተኛው ደጄ ትተኸኝ አልሄድክም ብቻ አንድ ቀን ብቻ አንድ ቀን ጌታዬ አንድ ቀን እያልኩኝ በምኞት መምጣቴን ስናፍ ቀልፍኝን ዘግቼ ቅድመኝ መታል ፍቅሬ ሲጠናብህ ሰማሁ ተኝቼ ይሰማኛል ይሰማኛል ሲንኳኳ ደጃፌ ምኞቴን ታቅፌ ንዋይ ተደግፌ ዝናን ተመክቼ ጉልበቴን አምልኬ ይሰማኛል። ጌታይ ባላ ድምጽህ እንጂ ከሕይወቴ ቁስል ህመሜን ስሰማ ከድምጽ ሀብ ልጬ እምባዬን ምቆጥር በብሶቴ ዜማ በሬን ልከፍትልህ እጄ ይታገላል። እንዴት መጣ ብሎ መፈለግ ስራህ ነው መፈለግ ሥራህ ነው። ዛሬን ሳታገኘኝ መሄድ መሰናበት ፍቅርህ መቼ ችሎ የህይወቴን ናፍቆት የመምጣቴን ስስት በቀን እየለካው ደጃፌን ሳልከፍተው በምሬት ራሴ አንድ ቀን እላለሁ ታምነኛለህ ጌታ

ከኔ ናፍቆት ይልቅ ናፍቆትህ በርትቶ ቀድመህ በሬ ላይ ነህ ለካ ቆይተሃል። ባልሰማህም ምን ፈጥረህኛል። ሞተ ታንኳኳለህ ማልደህ የጀንበር መክረሙ ጊዜ ሳይገድብህ ማነው እስክል ድረስ ትዕግሥት ሳይነጥፍ ትጠብቀኛለህ። ልምጣ በሌሊት ልምጣ በሌሊት ልምጣ በሌሊት ልገስግስ ማታ